አሁን ደብል ነው፣ ደብል ነው ኤቭሪቲንግ ደብል ነው። አንድ መኒጋን ከተለቀቀ ማለት ነው እንቀጣታለን። ከዛ በኋላ ወንድ ልጅ ፍቅር ነው የሚገዛው ብላ እንድታም እናደርጋለን ከዚህ በኋላ ማለት ነው። ምክንያቱም ለሰው ልጅ ትልቁ ነገር ፍቅር ነው። ገባሽ? ምርጫ አይደለም ምርጫሽን እዛው እ በጣም እኔ አሁን አሳፈርሽኝ። እኔ አሁን ሞራሌ ላጠፋ። ትንሽ ሞራሌ ቢልድ አድርጊ፣ ዴታ አረጋለሁ ምናምን ስንትስ በጣም ተዘዝኛለች በሆነ እሺ፣ ደብል ነው ጋይስ፣ ደብል ነው ኩሽና ደብል ነው። ኧረ ይህን ተጠቃሚ ፍቅር እስኪ ያለሽን አቅም እንጨርስ። እዚህ ላይ እንቅጣት፣ ችል ልጅነት እናስለቅሳት። ትላንትና ባህር ውስጥ ገብቼ አሳ- አሳንም የሆነ ነገር ነክስኝ። ታቂያች መምዘር ብች ጅ ከዛ ጠቁሯል፣ ሙሉ ቦታው ጠቁሯል። ላሰይ የምሪን እኮ ነው በጣም በልዟል። በጣም እንደማ ከዛ ግን እንትና እንትና ምንድነው፣ ላይፍ ሴቨሯ እንትና አረገችልኝ። ምንድነው፣ እንትን አረገችልኝ። ስፕሬይ ነገር ናፋችልኝ። ግን ያው ስቲል ምንም ሻረኝ ብቻ ጌም፣ ጌም ብለሽ ያው ጌም እሺ፣ አረጋይስሽና እናሸንፏት። ቢያንስ ፍቅር እስኪ ሌስ ጎ ስስስ ቻ አለ። ታይሚንጉ እንጠቀምበት። ፋሚሊ ተው የለም እኮ ጊፍተሮቼም ስለሌለ እየተጫወትኩ አልፈልግም ያልኩሽ የነበረው ይሄንን ስ ማለሳለች ሸበሸል፣ አሁን ተይ እና እናውራ። ማውራት ትፈልጊያለሽ ወይስ መውጣት ነው ፈልጎች? ምርጥ ጌሙ ይቀራል አሁን። ሚላንች እናወጋቸው ነገሮች አሉ። መጀመሪያ አሁን እንዲው ያ መቀመጫ ጊዜ እንዲሁ አለሽ ሻር ይሄ ወገብሽ ምንድነው የሚሉት ይሄ ፓክ ለካለ ነው ኤት ፓክ ነው 8 ፓክ ደሞ ነው የሚባለው ስምንት ቁጥር ነሽ አ ቁጥር ነኝ ብላለች እንግዲህ የኔ ፋሚሊ እኛ የአበሻ ጥልቁ ድክመት በራሱ ነበር። በራሷ ስለምታፍር ነው፣ ራሷም አታሳየም ማለት ነው። ጭራሽ ከስር ሳትለብሺ ነው ላይቭ የገባሽው? አረ በዛኛው ጇ ምን እያደረገች ነው ወይ

ያኔ ኢፋ አይ አፕሪሺዬት ይቴፕሪ አይደለምም ምን ልበልሽ? አደለማ እናያት እንደዚህ መልክ የሰራች ይበል እኔ ከሌለኝ ከሌት ነኝ ምናምን መስፈርት ሲኖርሽ እኮ አንዳንዴ እኮ መስፈርትሽ ላይ ፐርሶናሊቲ አንደኛ ፐርሶናሊቲ አሪፍ ነገር ነው። ግን ምንድን ነው? እንዴት ብዬ ላስረዳሽ? ምን አይነት ሰው ነሽ አንቺ? አትሊስት እሺ፣ ላይክ ይቅርና እንትንሽ እሺ፣ ይቅርና ፖስቸር ሰውነትሽ ይቅርና፣ ላይክ ጽጌ ማለት ምን አይነት ሰው ነች? ራስሽን እኮ ቬሪፋይ ልታረጋጭ፣ ጽጌ ማለት ሰው ነው። ሰንጌ ቸር ዴ በራበር ዴ ዳኒ ፓይላ አባቴ፣ አባቴ ይቺ ልጅ ዳኒ፣ እንዴት አያት! በእናትህ የሆነ የጅማ ቡና ከለር አላት። አረላ ታምራለች በጣም። አይኑካ ደግሞ ገዳይ ነው። ዱባይ ነው ያለች። ሙዳት ያዝብኝ። አፋን ኦሮሞ አፋን ኦሮሞን በክቱ ወላ ምንድን ነው ትቻለች። ሁሉንም እስኪ አውሪው ነገር አንተ እንደዛ ነው። እና ላይ ግን ስም ግሎባል ቪሌጅ አካባቢ እኮ መኖሪያ ቤት አለ። እንደ የለም፣ እንትን የሚባለው ነው ምንድን ነው፣ የሆነ ስም አለ። ምንድን ነው የኮምፓውንዱ ስም ማለት? ላይክ እንደ መኖሪያ ቤቶቹ በአንድ ላይ ሆኖ ስም አላቸው መሰለኝ። ታወቅሽ? ዩጅን ዩጅን ዩጅን። ኦኬ። ኦ ዩ ይለያል። በቃ እባክህ ወዴት ወዴት፣ ወዳጅ እኔ ስንት ሰዓት ሙሉ ሳበስላት ጌም፣ እንኳን ዛሬ ቀኑን ሙሉ ለፍ ነገር ከግማሽ ቀን ያ ነው መሆኑ። እናቴ አላየሽውም ካሜራ ውጭ። ሰላም እንዴት ነሽ? ምንድን ነው መደበቅ? ምንድን ነው የሚያስደብቅሽ? ተደበቂ ያለኝ እኮ ሂጂ። ወንድሜ እንዴት ነህ ያለኝ ተመችቶሃል? እናቴ ተመችቶሃል? ይህን ይመስላል ሰፈራችሁ

ተሸንፈሻል። በአራት መቶ ፖንት ተሸንፈሻል። ዞሮ ዞሮ እና በአራት መቶ ፖንት አንድ ሺ ነው ውላችን። ገባ፣ እሱ ገባ ብዬ እኮ ነው እንትን ያልኩ። ወደዛ ተደበቅ። ከኔ ውጭ ግን ሌላ ጋር ሄዳ ኮንሲስታንት መሆን አለብሽ። ገባሽ? አንድ የሪሌሽንሽፕ ስጀምሪ እንደዛ ነው ያው። ሚስት ቢኖረኝም እኔ ውሽማዬ ትሆኛለሽ። ምን ችግር አለው? አቶንግ አልፈልግም። ችግር የለውም። የአንቺን ሰዓቱን አበዛልሻለሁ። ለአንቺ ሰዓቱ ይጨመርልሻል። ለአንቺ ሰዓቱ ይጨመርልሻል። ደግሞ አጎቴ እዚህ አዲስ ምግብ ቤታውን ሊከፍት ነው። ቅባት ቅባት ያለው ነገር መጠቀም ስለማይቀር አልጎዳብሽም። አይንታች ነውልጅ ኮነኝ መቅኔ የራሱ ማለት ነው። መቶ ፐርሰንት ሰላሳ ምናምን የገባ ነው የመቸኝ ሀያ ቤት ምናምን አይነካከኝ። ማርያምን እዳራለሁ ምናምን ብለሽ አታስቢም አለ ያለው ወጣቱ ጋር ነው።